ልቦናና መልካም ሕሳቤ ያሰባሰባቸው ወላጆች ልዩነት መፍጠር ችለዋል። ከመነሻው ግባቸው አንድና ግልጽ ነበረ። እርሱም ልጆቻቸው የሚማሩበትን ከባቢ ምቹ ማድረግ። ይህ በጥቂት በጎ ፈቃደኞች የራስ ተነሳሽነት እየተጀመረ መልካም ተግባር የፈጠረውን በጎ ተጽዕኖ ባጭሩ የሚያስቃኝ ፕሮግራም ነው። አብራችሁን ቆዩ። ወላጆች ለልጆች ከቤት ውስጥ ከሚያደርጉላቸው ክትትል፣ ድጋፍና እንክብካቤ ባለፈ አብዛኛውን ጊዜያቸውን በሚያሳልፉበት ትምህርት ቤት ለመማር ምቹ እንዲሆን ተጨማሪ ዕውቀትና ክህሎት እንዲያዳብሩ ብሎም ጥራት ያለው ትምህርት እንዲያገኙ እንደ ወላጅ ምን ሚና መወጣት እንችላለን ብለው በቅን ልቦና ያሰቡ ያሰቡትንም እውን ለማድረግ በተነሳሱ ጥቂት ፍቃደኛ ወላጆች በ2010 ዓ ም የተመሰረተ ነው። የቦናፋይድ ትምህርት ቤት ወዳጆች ኅብረት። የወዳጆች ኅብረት በ2010 ግንቦት 12 ነው የተመሰረተው በ19 አዋላት ተፈርሞ ወይም ደግሞ አስራ ዘጠኝ አባላት ተሰባስበው በጎ በሆኑና ቅልብ ባላቸው ወላጆች የተመሰረተ ነው። የቦናፋይድ ወዳጆች ኅብረት ከትምህርት ቤቱ ጋር ያለው ግንኙነት የትምህርት ቤቱ አካል ሳይሆን ትምህርት ቤቱን ለማገዝ መምህራንን ለማገዝ የመማር ማስተማሩን ሂደት ለመደገፍ ልጆቻቸውን በቦና ፋይድ ትምህርት ቤት የሚያስተምሩ ወላጆች የመሰረቱት ተቋሙ የቦና ፋይድ፣ ወዳጆች ህብረትና የተለመደው የወላጅ መምህር ህብረት የሚባለው ይለያል። ይህኛው በዋናነት በየወሩ ሀምሳ ሀምሳ ብር እያዋጡ ትምህርት ቤቱን በተለያየ ቁሳቁስ ለማገዝ ለመምህራን የትምህርት እድል ለመስጠት የትምህርት ቤቱን ካፍቴሪያ ለመደገፍ ለወላጆች ስልጠና በመስጠት የተለያዩ መምህራንን የሚያግዙ መጽሐፍትን በመግዛት መምህራንን አቅማቸውን ለማጎልበት የተቋቋመ ህብረት ነው። በአመት አንድ ጊዜ የትምህርት ቤቱ ማህበረሰብ ወላጆች፣ ተማሪዎች፣ መምህራን፣ የትምህርት ቤቱ አስተዳደር አንድ ላይ በመሆን በአመት አንድ ጊዜ ጥሩ ጊዜ የሚያሳልፍበትን የፌስቲቫል ፕሮግራም ያዘጋጃሉ። ያው ቃሉ እንደሚገልጸው ወዳጆች፣ የትምህርት ቤቱ ወዳጆች ናቸው። ዋናው ዓላማ ትምህርት ቤቱን በሁሉም ነገር ለተማሪዎች ምቹ እንዲሆን፣ ልጆቻችን የሚማሩበት ቦታ ለተማሪዎች ምቹ እንዲሆን በሁሉም ነገር ሁሉን አቀፍ ድጋፍ፣ ትምህርት ቤቱ ክፍተቱ ምንድን ነው፣ የት ጋር ምን ያስፈልገዋል፣ የትምህርት ቤቱ መምህራን ምን ያስፈልጋቸዋል የሚለውን በማየት ከትምህርት ቤቱ ጋር በመዋቅር ሳይገናኝ በአስተዳደርም በምንም ሳይገናኝ ኢንዲፔንደንት የሆነ ትምህርት ቤቱም ለመደገፍ የተቋቋመ የወዳጆች ኅብረት ነው ማለት ነው። ዓላማው ምንድን ነው? ትምህርት ቤቱ ላይ ሁሉም ነገር የተሟላ ቢሆንም በጣም መልካም የሆኑ ጎበዝ የሆኑ መምህራኖች አሉ እና እነዚህ መምህራኖች የትምህርት ድጋፍ እንዲያገኙ የትምህርት ድጋፍ ለሚፈልጉ እና ጥሩ አፈጻጸም ላላቸው መምህራኖች ስፖንሰር ያደርጋል። የትምህርት ድጋፍ አድርጎ ያስለምራል። ዲግሪ፣ ዲፕሎማ በርግ ከዲፕሎማ ከፍ ያሉ ናቸው እስከ ማስተርስ ድረስ ያስተምራል። እንዲሁም በተጨማሪ ትምህርት ቤቱ ላይ የሚገኘው ካፌ በኮቪድ ጊዜ መምህራን ከትምህርት ቤት ርቀው እንዳይወጡ ያንን ካፌ ሙሉ በማደራጀት እና ጥሩ ሰርቪስ ለመምህራኖች እንዲሰጥ አድርጓል። በተጨማሪ በአመት የተለያዩ ፌስቲቫሎችን በማዘጋጀት ስልጠናዎች፣ በአመት አንዴ ወላጆች፣ መምህራን፣ የትምህርት ቤት ማህበረሰብ በጠቅላላ ጥሩ የመዝናኛ ጊዜ እንዲኖረው ፌስቲቫል ያዘጋጃል። ያ ፌስቲቫል የገቢ ማሰባሰቢያ ነው። በዚሁ ገቢ ነው እንግዲህ ይህንን አይነት የመሳሰሉ ስራዎች የሚሰራው። በተጨማሪ ለልጆች በየሳምንቱ መጽሐፎች እንልካለን፣ የንባብ ችሎታቸው እንዲዳብር፣ የማንበብ ተሰጥኦ እንዲኖራቸው፣ ያው አንባቢ ትውልድን ለመፍጠር ይሄ ኅብረት ነው ይህን ገዛ የሚያደርገውና ይህንና የመሳሰሉ በጣም ብዙ ስራዎችን ይሰራልበት ዋነኛ አባላቱ የልጆች ትምህርት ልጆቻቸውን እዚህ የሚያስተምሩ ወላጆች አባል የመሆን መብት አላቸው። አባል እንዲሆኑ እናበረታታለን፣ ግን አባልነት የክብር አባልነትም አለ። ማንኛውም ትምህርት ቤቱ የሚያደርገውን ነገር ዓላማውን የትምህርት ቤቱ ተልእኮ የገባው ሰው ማንኛውም ሰው አባል መሆን የሚከለክል ነገር የለም። ስለዚህ ያኔ ከ19 ሰዎች የተነሳ በአመቱ ወዲያውኑ መቶ ገባ አሁን ከሁለት መቶ በላይ አባላት ያሉት ጠንካራ ኅብረቱ ነው ሆናል ማለት ነው። ሁሉም ወላጆች አባል የመሆን መብታለት ለመምራን የነጻ ትምህርት እድል ሰጥቷል። በተለይ ከ2011 ጀምሮ በስራቸው ተሻለ ውጤት ያስመዘገቡ ምርጥ መምራን የምንላቸውን የትምህርት ቤቱ አስተዳደር መርጦ ይሰጣቸውና እነሱ ደግሞ የትምህርቶቻቸውን ይሸፍናሉ። እስካሁን ድረስ ወደ ሰባት መምህራን፣ አምስቱ በሁለተኛ ዲግሪ፣ ሁለቱ ደግሞ የመጀመሪያ ዲግሪ እድል ተሰጥቷቸዋል። ይሄ ከመምህራን ስልጠና ጋር ከመምህራን ትምህርት ጋር ያደረጉት ድጋፍ ሲሆን ከዛ በተጨማሪ የትምህርት ቤቱ ካፍቴሪያ የተለያዩ ቁሳቁሶችን ገዝቶ በመደገፍ ፍሪጆችን፣ ምድጃዎችን፣ ምጣዶችን፣ ብርጭቆ የመሳሰሉ የካፍቴሪያ እቃዎችን በሙሉ ገዝቶ መምህራን በተመጣጣኝ ዋጋ በጥሩ ሁኔታ ስራ ቦታቸው ላይ መልካም አገልግሎት እንዲያገኙ ቁሳቁሶችን በመግዛት ድጋፍ አድርገዋል። መጨረሻ ላይ ዋናው እንደወላጅ ልጆቻችን ጥሩ ዜጋ እንዲሆኑ በስነምግባር የታነጹ ለሀገር የሚጠቅሙ ልጆች እንዲሆኑ እኛ ብቻችንንም አንችልም። ትምህርት ቤቱን ብቻ ሆነ ትምህርት ቤቱን የወደድነው ወዳጆች ያለው ለዛ ነው። ወዳጅ ከሆንክ ምንድን ነው የምታደርገው? ትወደዋለህ። ወዳጅ ወዳጅነት ማለት ትመክረዋለህ፣ ክፍተት ትሞላለህ፣ ደግፈ ተደጋግፈ ትምህርት ቤቱ ልጆቻችንን ይደግፋል። እኛ ደግሞ ትምህርት ቤቱ እንደግፋለን። ስለዚህ ይሄንን ነው ወዳጅነት ያለውና መጨረሻ ላይ ትምህርት ቤቱ ያስቀመጠው ዓላማ አለ። ለልጆቹ በስተ መጨረሻ የት ይደርሳሉ ያለው ያንን ዓላማ ብቻውን ማሳካታችን ኅብረቱ ድጋፍ ማድረግ አለበት። መምህራኑ ልጆቻችንን በትክክል እንዲቀርጡ በትክክል እንዲይዙ፣ ይሄ መማሪያ ቦታቸው ምቹ እንዲሆን፣ የሚጎል ክፍተት ካለ ትምህርት ቤቱ የቢዝነስ ተቋም ነው አንድ ነገር ሊጎላው ይችላል ከቢዝነሱ ጋር ካልሄደ ያንን ክፍተት እያየን በመድፈን ልጆቻችን ፋይናሌ ጥሩ ዜጋ ሆኖ በክህሎት በህይወት ክህሎት በትምህርት በቀለም ትምህርት በአካልን ብቁ ሆኖ እንዲያድጉልን ለማድረግ ነው። ዋናው ዓላማችን መምህራን ወዳጅነትን ማሳየት ከመነሻው ግቡ የነበረው የቦናፋይድ ትምህርት ቤት ወዳጆች ኅብረት የመምህራንን ተነሳሽነት ከመጨመር ባለፈ ያላቸውን ዕውቀት ሁሉ ሳይሰስቱ ለተማሪዎቻቸው እንዲሰጡ ማበረታቻ ይሆን ዘንድ የትምህርት ዕድል እንዲያገኙ በማድረግ ወዳጅነቱን ማሳየቱን ዕድሉን ያገኙ መምህራን ይመሰክራሉ። ስሜ መመሪ መራስፋ ይባላል። በቦናፋይድ ኢንተርናሽናል ስኩል የሳይንስ መምህር ነኝ። ወይ የወዳጆች ኅብረት እንቅስቃሴ ውስጥ በጣም ጥሩ ነው። የወዳጆች ኅብረት ራሳቸው በበጎ ፍቃድ የተሰባሰቡ እዚህ ልጆቻቸውን የሚያስተምሩ ወላጆች ስብስብ ነው። ስብስባቸው ጥሩ ነው። ለትምህርት ቤታችን አንድ ተጨማሪ ግብዓትና አጋር ናቸው ብዬ ነው ማስበው። በአንድ አመት በስመዘገብ ኤፊሽንሲ የትምህርት እድል ለመምህራኖች ከሚሰጠው የትምህርት እድል ተጠቃሚ ነበሩ። መምህራንም ደግሞ አቅም ለማጎልበት በየአመቱ ሁለት ሁለት መምህራን ከትምህርት ቤቱ በስራ አፈጻጸም ከፍተኛ ውጤት ያስመዘገቡ ሁለት መምህራንን እድል ይሰጣል። ሰላም ሆኛለሁ። ለዚህ መበረታታትና መቀጠል ያለበት በትምህርት ቤት ውስጥ እየተማረ ያለው ሰው ያው ድሉን ባገኘበት ሰዓት ትምህርት ቤት ውስጥ ይቆያል። ስለዚህ ይሄ ተርኖቨር ወይም በትምህርት ቤት ውስጥ ያለ የመምህራን መልቀቅ እድል ይቀንሳል። ሁለት ደግሞ ትምህርት ሁል ጊዜ ማያልቅ ስለሆነ በትምህርት ውስጥ ያለ ሰው ሁል ጊዜ ትምህርትን ሳያቋርጥ እንዲማር ነው የሚመከረው እና ወላጆችም በዚህ ዘርፍ የሚያደርጉትን እንትን መበረታታት አለበት። ያው በዘርፉ እስካሁን ከአራት ከአምስት መምህራን ያለነሳ፣ በዛው ልክ ደግሞ የአስካውን ነገር ስለሆነ ለልጆች የምትሰጠው የሌለህን ነገር ስለማትሰጥ ያው የትምህርቱንም አዳዲስ የሚመጡ ነጎሽኖችንም የመቀበልና የዳበረ እውቀት የመስጠት ካፓሲቲ አብሮ ይጨምራል። ከተጠቀሙ ሰራተኞች መካከል አንዷኔ ነኝ። ስለዚህ በሀዋሳ ዩኒቨርሲቲ ማስተርሴን እንድማር አድርገውኛል። ስለዚህ ይህን ያደረገው ደግሞ ወዳጅ ኅብረቱ በየአመቱ የሚሰጠውን እድሉን ተጠቅሜ አሁን ተመራጭ ተማሪ ነኝ። ስለዚህ ሙሉ ወጪን ሸፍኖ አስተምሮኛል። ሁሉንም ነገር መጀመሪያ ስንጀምር ከትምህርት ቤቱ ስትራቴጂክ አቅጣጫ ጋር ነው ትምህርት ቤቱ ለመምህራንን የሚመለምልበትና መምህራንን ይዞ ለማቆየት የሚያደርገውን ጥረት በአንድ በኩል ለመደገፍ ትምህርት ቤቱ መምህራንን ሲመለምል በጣም ለየት ባለ ሁኔታ የሚመለምለው እናውቃለን። በጣም በጥንቃቄ ነው። ያ የማምጫ ስትራቴጂ ነው። መምህራንን ለረጅም ጊዜ ለማቆየት የተለያየ ኢንሴንቲቭ ያስፈልጋል። ሪኮግኒሽን። በተለይ ወላጆች ለልጆቻችን ጥሩ የሚያደርጉ መምህራን አሉ ብሎ ወላጆች በራሳቸው ከትምህርት ቤቱ ውጭ የሚያደርጉት ድጋፍ መምህራን በጣም ትልቅ ስንቅ ነው ብለን ነው የምናምነው። በተጨማሪም መምህራን ብቻ ሳይሆኑ ወላጆችም በልጆች አስተዳደግ በሥነ ልቦናና መሰል ጉዳዮች ላይ የግንዛቤ ማሻሻያ ሥልጠናዎች በባለሙያዎች ሥልጠና እንዲያገኙ ሲያደርግ ቆይቷል። አሁንም በማድረግ ላይ ይገኛል። ለወላጅ ስልጠና ማዘጋጀት የተለያዩ እንግዶችን በመጥራት ከተና የቦታ እነዛን እንግዶች ሙሉ ወጪያቸውን መሸፈን ያው ከዚሁ ከኅብረቱ በሚገኘው ገቢ እነዚህ አይነት ስራዎችን ሰራት የትምህርቱን ስነ ልቦና ላይ ስነ ምግባር ላይ እውቀት ላይ ወላጆች ጋርም ያለ የእውቀት ክፍተት የእውቀት ክፍተት ማለት በአስተዳደግ በተለያዩ ነገሮች ላይ የሚኖርብን ጋቦች ተጋርዘን የምንሸፍንበት ወይም የምንመበት ነው። በትምህርት ቤቱ ባህል በልጆች አስተዳደግ ላይ በቤት ስራ ክትትል ላይ ስነ ልቦና ላይ ታዋቂ ታዋቂ ሰዎችን በማስመጣት ወላጆች ስልጠና ቢያገኙ ልጆቻቸውን ከትምህርት ቤቱ አስተዳደር ከመምህራን ጋር በመቀናጀት የተሻለ ልጆቻቸውን ማገዝ ስለሚችሉ ስልጠና እንሰጣለን። ከትምህርት ቤቱ ጋር በመተባበር የስልጠና ወጪ የሚሸፍነው የወዳጆች ነው። ልጆቻቸው የሚማሩበትን ትምህርት ቤት ለመማር ማስተማር ምቹ እንዲሆን ከማድረግ ባለፈ ለትምህርት ቤቱ ማህበረሰብ ወዳጅነትን ማሳየትና በራስ ተነሳሽነትና በጎ ፍቃድ ምቹ የትምህርት ከባቢ እንዲኖር ማገዝ በሌሎች ትምህርት ቤቶች ያልተለመደ ነገር ቢሆንም በቦናፋይድ ዓለም አቀፍ ትምህርት ቤት ግን ላለፉት ሰባት ዓመታት ተግባራዊ ሆኖ በጎ ውጤት ማምጣቱ ይታመናል። ወላጅ ኅብረት፣ ያው ከትምህርት ቤቱ ጋር ትምህርት ነክ ነገሮችንና ትምህርት ቤቱ እንዳለን በትምህርት ቤት እና በወላጅ መካከል ያለ እና እንደ ግዴታ ራ ጥሩ እየሰራ ያለ ኅብረት ነው። ወዳጅ ኅብረት ግን ይለያል። ወዳጅ ኅብረት በበጎ ፈቃደኝነት መልካም ነገር ለማድረግ አይዲያውም በጣም አዲስ ነው ማለት እድለኛ ሆነን እኛ እንደ ቦናፋይድ ወዳጆች ይህንን አይዲያ ይዘን ይሄን ሁሉ ዓመት እንዲንቀሳቀስ በውጭ ዓለም ላይ የተለመደ ግን ሀገራችን ላይ ወዳጅ ኅብረት የሚለው ማለት ነው። ስለዚህ እኛ ደግሞ እንደ ሀዋሳ ወይም ደግሞ እንደ እንደ ኢትዮጵያም ስናስበው ሌላ ቦታ ላይ እስካሁን ያልተጀመረ ግን ደግሞ በቦናፋይድ ትምህርት ቤት ውስጥ ያለ ይህንን አንድ ሁሉ አመት በመልካም ሰዎች፣ ኃላፊነት በሚሰማቸው ሰዎች የደረሰ ነው እና ይህን እኛም ዛሬ እኛ ቦናፋይድ ውስጥ ብቻ ምናስቀሩ አይደለም በጎ ፍቃደኞች ወላጆች የሚያደርጉት ለትምህርት ቤት ለትምህርቱ ማህበረሰብ እንዲሁም ደግሞ ለልጆች ልዩ የሆኑ ነገሮችን በማዘጋጀት ትምህርትቤትን መውደድ ትምህርትቤት ማህበረሰብ መውደድ ትምህርትቤት ማገዝ ልጆቻችን ማገዝ ይሄንን የሚሰራ ነው ወዳጅ ህብረት ወዳጅ ህብረትን ደግሞ የሁሉም ትምህርትቤቶች ውስጥ እንዳለ ወመ ትምህርትቤቶች ውስጥ ትምህርትቤትን እና ወላጆችን አንድ ላይ አገናኝቶ የተለያዩ አካሄዶችን ሁለቶችን የመሳሰሉትን ነገሮች በውይይት የሚፈታ ህሎችን የሚያስቀድቅ የሚስርስ ይህን የመሳሰል ያድርጋ የእኛ ግን በፈቃደኛ በሙሉ ፈቃደኝነት በጎ ነገርን ለማድረግ ህብረት ያለው ወዳጅነትን የሚያጠናክር ልጆቻችንን እንድንከታተል የሚያግዘን መምህራኖቻችንን እንድናከብራቸው፣ እንድንወዳቸው፣ እንድናበረታታቸው የሚያደርግ ትምህርትን እንድንከባከብ የሚያደርግ ህብረት ነው እና ይሄ የበጎ ፈቃደኞች ህብረት ወዳጆች ህብረት ይባላል። በአይነቱ እንደውም በጣም ልዩ ተሞክሮ የሚሆን ብዙ ቦታ የሌለ ህብረት ነው ብለን ነው እናስበው። እስካሁን ድረስ ትምህርት ቤቱ ህብረቱ በመኖሩ እጅግ በጣም ተጠቃሚ ነው። መምህራን በጣም ተጠቃሚ ናቸው። የትምህርት ደረጃቸውን አገዘዋል። ስለሆነም ይህ በጎ ጅምር የበለጠ እንዲጠናከርና ውጤቱ የበለጠ እንዲያድግ ሁሉም ወላጆች ከህብረቱ ጎን እንዲሆኑ የህብረቱ ሰብሳቢን ጨምሮ መምህራንና የትምህርት ቤቱ ማኔጂንግ ዳይሬክተር ሁሉም ወላጅ ከህብረቱ ጎን ከቆመ ህብረቱን ለማጠናከር እና ከዚህ የበለጡ ስራዎችን መስራት ይቻላል ይላሉ። ልጆቻችን ረጅሙ ጊዜያቸውን የሚያሳልፉ ትምህርት ቤት ትምህርት ቤት ረጅሙ ጊዜያቸውን የሚያሳልፉ ልጆቻችን ደግሞ ከማህበረሰቡ ወይም ደግሞ አካባቢያቸው ትምህርት ቤታቸው በጣም ምቹ እንዲሆን መምህራኖቻቸውን ማገዝ፣ ትምህርት ቤቱን ማገዝ፣ ህብረቱ ይህንን ስራ ሲሰራ ልጆቻችን ላይ የሚሰራ ነው። ምክንያቱም ልጆቻችን ሁሉ ነገር የተሟላላቸው ሲሆኑና የተመቻቸው ሁኔታዎች ሲ የተሻለ ትምህርት የመቀበለትላቸው ሰፊ ነው። እንዳልኩ ቅድም በየሳምንቱ የሚላኩት መጽሐፎች ምንድን ነው የሚፈጥሩልን? ጥሩና አንባቢ ልጆችን እንፈጥራለን። ያ ማለት ልጆችን ላይ ስትሰራ ወይም ደግሞ ትምህርት ቤት ላይ ስትሰራ ልጆችን ሰራ ወይም ልጆችን አገዝክ ማለት ነው። ማህበረሰቡ ስታግዝ ነገር አገርን፣ ትምህርት ቤትን ወይም ደግሞ ህዝብ የሚሆኑትን ልጆቻችንን አገዝን ማለት ነው እና ይህንን አ ድጋፍ የሚያደርገው አስተማሪ ቢያስተምር ተማሪ ማስተማር ማለት ነው። አስተማሪ ያውቀው ነገር የትም ስለማያስተው ለልጆች ስለሚሰጠው አስተማሪንም አስተማር ማስተማር ለልጆች ቀጥታ እንደመጥቀም ማለት ነው። በሁለተኛ ላይብራሪ እንዲሟላ የሚኖሩ የሚያነቡት ልጆች ናቸው። ላብራቶሪ እንዲሟላ የሚጠቀሙበት ልጆች ናቸው። ስለዚህ ማንኛውም ሰው የቦናፋይድ ትምህርት ቤት ወላጅ የሆነ ልጁን የሚያስተምር ይሄን ተረድቶ የወላጅ ኅብረት ውስጥ በመቀላቀል የወላጁ ህብረቱ የሚያስቀምጠው ህገ ደንብና መሰረት ትንሽ ክፍያዎችን በማዋጣት እና በዓመታዊ በሚደረገው ከፍተኛ ገቢ የሚሰበሰብበት በዓመታዊ ፌስቲቫሉ ላይ ተሳትፎ በማድረግ የዚህ ህብረት አባል በመሆን ለሊናችንም በጎ ስራ ለልጆቻችንም የምናስተላልፈውን መልካም ነገር ብናከናውን ጥሩ ነው ብዬ አምናለሁ። ልጆቻችሁን በጣም እንደሚወዱ እናቀምል። ስለዚህ የልጆቻችሁን ሙያ ቦናፋይድ ትምህርት ቤት ወዳጆች በመሆን ልጆቻችሁን ስለምትወዱ ትምህርት ቤቱን ውደዱ። ከምትወዱትን ትምህርት ቤት በትንሽ ነገር ብዙዎቻችን ትንሽ ትንሽ ነገር በምናደርገው ትልቅ ቦታ ማድረስ እንችላለን እና የልጆቻችንን ትምህርት ቤት ልጆቻችንን እንደምንወድ እንውደድ። አባል ሁኑ፣ ተቀላቀሉ። ይህንን በጎ አላማ እናሳካ። በጋ በጋራ በደናችን ላይ ይሄ ከወላጅ መምህር ህብረት መደበኛ ማህበር አለ፣ ከዛ ይለያል በበጎ ፈቃደኝነት የሚሰራ ነው። ስለዚህ ይህንን ለብዙ ልጆች ሊደርስ የሚችለውን በጎ አላማ አሳፉ አባሉ ህብረቱን ቢቀላቀሉ የሚያገኙት ብዙ ጥቅም አለ። ከልጆቻቸው ማለት ነው። መምህራን ራሳቸውን ባሳደጉ ቁጥር ለተማሪዎች የሚሰጡት አገልግሎት ወይም ደግሞ የሚሰጡት የእውቀት መጠን ስለሚለያይ ሁሉም ወላጆች ህብረቱን ተቀላቅለው የህብረቱ አባል ቢሆኑ የተሻለ ነው። የቦናፋይድ ትምህርት ቤት ልጆቻቸውን የሚያስተምሩ ወላጆች የዚህ የቦናፋይድ ትምህርት ቤት ወዳጆች ህብረት አባል ቢሆኑ የሚጠቀሙት መምህራንን በመደገፍ መምህራን ለልጆቻቸው ጥራት ያለው ትምህርት እንዲሰጡ፣ የኔነት ስሜት እንዲኖራቸው፣ በትምህርት ቤቱ ደስተኛ ሆኖ ለረጅም ጊዜ እንዲቆዩ ያደርጋል። ይሄ ሲሆን ደግሞ ልጆቻቸው በትምህርትም በደንብ ይታገዛሉ፣ በባህሪም በደንብ ይቀረጻሉ። ከዛ ውጭ እንደ ዜጋ መምህራንን መደገፍ የዜግነት ኃላፊነት ስለሆነ በዛም ደስተኛ ሆነ፣ በዋናነት ግን ልጆቻቸው እዚህ እስከተማሩ ድረስ ለመምህራን ባደረጉት ድጋፍ ለልጆቻቸው የተሻለ የትምህርት አገልግሎት ማግኘት መስጠት ስለሚችሉ መምራን ይሄን ድርሻቸውን ለመወጣት ኃላፊነታቸውን የማህበሩ አባል በመሆን የድርሻቸው ቢያበረክቱ በጣም ጥሩ ነው የሚል ሀሳብ አለኝ። የቦናፋይድ ትምህርት ቤት ወዳጆች ህብረት ወዳጅነትን መነሻ አድርጎ ያከናወናቸው መልካም ተግባራት በኅብረት ከተሰራ ለውጥ እንደሚመጣ ትልቅ ማሳያ ነው ማለት ይቻላል። በጥቂት ወላጆች ጥረትና ትጋት ዛሬ ላይ የደረሰው ኅብረቱ ምቹ የትምህርት ከባቢ እንዲኖር ከማገዝ ባለፈ በወላጆችና በቦናፋይድ ኢንተርናሽናል ትምህርት ቤትና በመምህራንና በአስተዳደር ሠራተኞች መካከል ያለውን ትስስር በእጅጉ ከፍ ያደረገም ሲሆን ይህ አይነት ልምድ በሌሎች ትምህርት ቤት ሊስፋፋ እንደሚገባ ይታመናል። በመሆኑም ኅብረቱ የበለጠ እንዲጠናከር ሁሉም ወላጅ ከኅብረቱ ጎን ሊቆም ይገባል።